ያላቸው አጭር ጊዜ ከእናንተ ጋር ለመገናኘት ወስነው የዛሬውን ፕሮግራም የሚሳካ ስላደረጉ ምክንያቱም የዚህ ቤት የዛሬ ብርሃን የትልቁ እንግዳቸው የእሳቸው ከመካከላችን መገኘት ስለሆነ ለዚህ ማህበረሰብ የሚገባውን ነገር ነው ያደረጉትና እኔ በራሴና በባሽንሱ ማመስገን ፈልጋለሁ። ዛሬ ጠዋት ስንገናኝ ያወራነው ምንድን ነው? እዚህ ያለው ማህበረሰብ የስልጤ ማህበረሰብ የስልጤ ልማት ማህበር ከአመራሩ ጀምሮ በተለይ በተለይ የልማት ማህበር አካሎች የሴቶች ሴቶች እህቶቻችንን ጨምሮ ውሃ ላይ ካለን የልማት ማህበራቶች በግንባር ቀደምቶ በመኖር አይደለም የክልላቸውን ልማት በመደገፍ በራሳቸው ተነሳሽነት ብዙ ጊዜ

ያው ክቡር እንግዳችን ፊት ለፊት በእርግጠኝነት ሁሉ ጊዜ ቢሆነ ከእናንተ ጋር አሁን ዛሬ የስራ ቀን ነው፣ እናውቃለን። ማህበረሰቡ ሁሉ ጊዜ ፕሮግራም ሲኖሩ ይሄ አንድ አስበኛ ነ ሙሉ ነው። ሁሉ ጊዜ ባለፈው እዛ ለዩኒቨርሲቲ ሰባት ነጥብ አምስት ሚሊየን ብር ሲያ ስለዚህ ትምህርት ቤቱ መቶ ፐርሰንት ነው እያስተላለፈ ያለው ሲያሳይ የነበረውና ይሄንንም ሌሎች የልማት ስራዎችንም ከራሳችሁ ሳይሞላላችሁ ማለት ሙሉ የሞላላችሁ አይደላችሁ፣ ግን ከዛ ላይ ቀንሳችሁ ለክልሉ ልማት፣ ለማህበረሰቡ ልማት፣ ለኢትዮጵያ ልማት እያደረጋችሁ ያላችሁ አስተዋጽኦ ሁል ጊዜም ቢሆን በኩራት የምታነሱት ነው። የእናንተ ስራ ለትውልድ የሚተላለፍ ነው። ክቡር አቶ ዘይኔ እኔ በርሶ ፊት ቃል ምደሞ ማህበሩ ከዚህ የተሻለ እንቅስቃሴ ለማድረግ ብዙ ውጤት ማስመዝገብ አቅም ያለው ነው። በማንኛውም ጊዜ በተሻለ ሁኔታ የምንጠየቀው ድጋፍ ምክር እገዛ ካለ እኔ አለው፣ በውሃ ላይ እስካለው ድረስ አለው። በርቱ። እኔ በጣም ኮርቼባቸዋለሁ። የእንግዳ አካባቢላቸው ሁል ጊዜ እንደ ማህበረሰቡ እንደ ባህል ነው። በጣም ደስ ይላል። በጣም ኮረቻለሁ። በጣም በጣም ማመሰግነው። የእርሱም ጉዞ የተሳካ ቢሆን ጥሩ። ስራ ሰርታችኋል። ጥሩ መሰረተ ጥሏል። ማህበረሰቡ ተነቃቅቷል። ይህንን ይዘን ደግሞ የተሻለ ነገር ለማስፈት ህብ እኔም አለው የልማት ማህበሩ አባል ነኝ። እንደዛም ይወሰድልኝ። አሟማር ከእናንተ ጋር ደማ